ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ከቶፕ ቴንስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አማርቶቹ ከስራ ቦታቸው ታፍነውና ለሁለት ሳምንት ታስረው የተለቀቁ ግለሰቦች ስለ ቆይታቸው ተናገሩ። የኢትዮጵያ አየር መንገድ ከግንባታ ጋር በተያያዘ 362 ሚሊዮን ብር ለመንግስት እንዲከፍል በኦዲት ተወሰነበት። ከዛሬ ጀምሮ የኢትዮ ጅቡቲ የባቡር መንገደኞች የጉዞ ትኬታቸውን በቴሌብር አማካኝነት ብቻ መቁረጥ ይጠበቅባቸዋል ተባለ። ከ50 ሚሊዮን ብር በላይ የሚገመት የንብረት ስርቆትና ውድመት እንደተፈጸመበት የኤሌክትሪክ አገልግሎት አስታወቀ። ለኢትዮጵያ ምርት ገበያዋ አዲስ ዋና ስራ አስፈጻሚ ተሾመ። በሲቪል ማህበረሰብ ድርጅቶች ላይ ተጥሎ የነበረው እገዳ ተነሳ። ከስራ ቦታቸው ታፍነው ለሁለት ሳምንት ታስረው የተለቀቁ ግለሰቦች ስለ ቆይታቸው ተናገሩ። ከስራ ቦታቸው ታፍሰው አዲስ አበባ ቃሊቲ አሽከርካሪዎች ማሰልጠኛ አካባቢ ውሃ ልማት ጀርባ በሚገኘው ካምፕ ለ15 ቀናት ያህል ቆይተው መለቀቃቸውን ከካምፑ የወጡ ግለሰቦች ተናገሩ። በወንጀል የሚጠረጠሩ ግለሰቦች ካልሆነ በስተቀር ፖሊስ ከመንገድ ዳር አፍሶ እንደማያስር የአዲስ አበባ ፖሊስ ኮሚሽን ምላሽ ሰጥቷል። በለውዝ ንግድ የምትተዳደረው ስሟ እንዳይጠቀስ የፈለገች አስተያየት ሰጪ ለውዝ ከምትነግድበት ቦሌ መድኃኔ ዓለም አካባቢ ጥር 27 2017 ዓ.ም ከቀኑ አምስት ሰዓት ፖሊሶች በፓትሮል መኪና ጭነው እንደወሰዷት ትናገራለች። የምትሸጠው ለውዝ እንደያዝኩኝ ፖሊስ በመኪና ጭነው አዲስ እየተገነባ በሚገኘው አደባባ ስቴዲየም አካባቢ ወዳለው ፖሊስ ጣቢያ ይዘውኝ ሄዱ የምትለው አስተያየት ሰጪዋ ወንዶችና ሴቶች ተቀላቅለው በሚታሰሩበት በዚሁ ፖሊስ ጣቢያ ለሶስት ቀናት ማድሯን ትናገራለች። ከሶስት ቀናት የፖሊስ ጣቢያ ቆይታ በኋላ ከሌሊቱ አምስት ሰዓት ከሌሎች እንደእርሷ ከመንገድ ከታፈሱ ወንዶችና ሴቶች ጋር በመሆን በአውቶቢስ ተጭነው ቃሊቲ አሽከርካሪዎች ማሰልጠኛ አካባቢ ወደሚገኘው ካምፕ መወሰዳቸውን ገልጻለች። እንዳስቴ አስተያየት ሰጪዋ በቦታው የሚገኙ ካምፖች አራት መጋዘኖች አሉት። ሶስቱ መጋዘኖች ከተለያዩ አካባቢዎች ታፍሰው የመጡ ወንዶች የሚገኙበት ሲሆን፣ አንደኛው ለሴቶች ተብሎ የተለየ ነው ትላለች። የኢትዮጵያ አየር መንገድ ግሩፕ ለአፍሮ ጽዮን ኮንስትራክሽን ኩባንያ በሰጠ የግንባታ ውል መሰረት ቁልፍ ለተባሉ 1992 መኖሪያ ቤቶች ለመገንባት ከቀረጥ ነጻ መብት የገቡ የግንባታ እቃዎች በተለያዩ መንገዶች የአላግባብ ጥቅም ላይ መዋላቸውን በጉምሩ ኮሚሽን ኦዲት በመረጋገጡ 362 ሚሊዮን ብር እንዲከፍል እንደተወሰነበት ታወቀ። በውሳኔው ላይ አየር መንገዱ ቅሬታ አቅርቦ እንዲሻር ማድረጉና ህገ ወጥ ድርጊቱን በእጽ መዋል ባላቸው አካላት ላይ ክስ መስርቶ በክርክር ሂደት ላይ መሆኑን ጠቁሟል። የጉምሩክ ኮሚሽን 2327 2016 ዓ ም በድህረ ቃል አወጣጥ ኦዲት የስራ ሂደት አስተባባሪ ወይዘሮ አልማዝ ስባት ተፈርሞ ለአየር መንገዱ በተላከ የኦዲት ውጤት ሰነድ ጋር አያይዞ የላከው ደብዳቤ እንደሚያስረዳው በአፍሮጽዮን ኮንስትራክሽን ኩባንያና በኢትዮጵያ አየር መንገድ ግሩፕ መካከል ለኤሮያን አቆጣጠር ሐምሌ 17 2015 ዓ.ም የሰራተኞች መኖሪያ ቤት ለመገንባትና የግንባታ እቃዎችን ከቀረጥ ነጻ መብት አማካኝነት ወደ ሀገር ውስጥ እንዲገቡ ውል መፈጸሙን አስታውሷል። ከሰነዶች መረጋገጥ እንደቻለው የ1992 የመኖሪያ ቤቶች ግንባታ ለአየር መንገዱ ቁልፍ ሰራተኞች ማለትም ከአንድ አመት የአገልግሎት ጊዜ በላይ ላላቸው ፓይለቶች፣ ቴክኒሽያኖች በ700 ሚሊዮን ብር ወጪ የተከናወነ፣ ወደ ተለያዩ ሀገሮች የሚፈልሰውን የዘርፉን የስራ ኃይል ሀገር ውስጥ በማስቀረት ለሀገሪቱ ኢንዱስትሪ እድገት አስተዋጽኦ እንዲያደርጉ ማስቻል በሚል ምክንያት ነው። የገንዘብ ሚኒስቴር የግንባታ ዕቃዎችን ከቀረጥና ታክስ ነፃ እንዲገቡ ፈቃድ የሰጠው ይህንን ምክንያት በማገናዘብ መሆኑን መረዳት ተችሏል። የጉምሩክ ኮሚሽን የኦዲት ውጤት ማሳወቂያ እንደሚለው አየር መንገዱ ከቀረጥ ነፃና ታክስ ነፃ የገቡ የግንባታ ዕቃዎችን ያለአግባብ ጥቅም ላይ እየዋለ መሆኑን በመጥቀስ ተገቢውን እርምጃ እንዲወስድ በሚል ለኮሚሽኑ ከሁለት ዓመት በፊት ነሐሴ 122015 2015 ዓ.ም በጻፈው ደብዳቤ በሰጠው ጥቆማ መሰረት የምርመራ መስክ ውስን ኦዲት እንዲከናወን ተደርጓል። ከዛሬ ጀምሮ የኢትዮ ጅቡቲ የባቡር መንገደኞች የጉዞ ትኬታቸውን በቴሌብር አማካኝነት ብቻ መቁረጥ ይጠበቅባቸዋል ተባለ። ደንበኞች የብሔራዊ መታወቂያ ከሌላቸው የተቋሙን አገልግሎት ማግኘት እንደማይችሉ ተነግሯል። የኢትዮ ጅቡቲ የባቡር መንገድ አክሲዮን ማህበር ከዛሬ የካቲት 4 2017 ዓ.ም ጀምሮ መንገደኞች የጉዞ ትኬታቸውን በቴሌብር አማካኝነት ብቻ መቁረጥ እንደሚጠበቅባቸው አስታውቋል። የኢትዮጵያ ጅቡቲ ባቡር አክሲዮን ማህበር ከፍተኛ የኮሚኒኬሽን ባለሙያ ወይዘሮ እስራኤል ወልደ መስቀል ለኢትዮጵያ ፕሬስ ድርጅት እንደገለጹት የመንገደኞችን እንግልት ለመቀነስ ለጋራ ደህንነት መንገደኞች ከዛሬ ጀምሮ የጉዞ ትኬታቸውን በቴሌ ብር አማካኝነት በመቁረጥ አገልግሎት ማግኘት እንዲችሉ ተደርጓል። ማህበሩ የአገልግሎት አሰጣጥ ስርዓቱን ዲጂታላይዜሽን ማድረጉን የገለጹት ባለሙያዋ ደንበኞች የብሔራዊ መታወቂያ ከሌላቸው የተቋሙን አገልግሎት ማግኘት እንደማይችሉ ተረድተዋል። ይህንንም ለደንበኞች የማሳወቂያ ስራውን ከአንድ ወር በፊት ጀምሮ ሲሰራ እንደነበርና ከብሔራዊ መታወቂያ ፕሮግራም ጋር በተሳሰረ መታወቂያውን እንዲያገኙ እየተደረገ እንደነበር አስታውሰዋል። የብሔራዊ መታወቂያ ተግባራዊነቱ ለሀገር ውስጥ ተጠቃሚዎች ብቻ ሲሆን ኢትዮጵያዊ ላልሆኑ ተጠቃሚዎች ፓስፖርታቸውን በመጠቀም ትኬት ማግኘት እንደሚችሉ ወይዘሮ እስራኤል ገልጸዋል። ከ50 ሚሊዮን ብር በላይ የሚገመት ንብረት ስርቆትና ውድመት እንደተፈጸመበት የኤሌክትሪክ አገልግሎት አስታወቀ። በ22 የተቋሙ አመራርና ሰራተኞች ላይ እርምጃ መውሰዱን ገልጿል። በበጀት ዓመቱ ባለፉት ሰባት ወራት 50 ሚሊዮን 222987.7 ብር የሚገመት የንብረት ስርቆትና ውድመት እንደተፈጸመበት የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። የኢትዮጵያ ኤሌክትሪክ አገልግሎት ባወጣው መግለጫ የተፈጸመው ስርቆትና ውድመት የኃይል ስርቆት፣ የትራንስፎርመር ስርቆት፣ የኤሌክትሪክ መስመር ጉዳት፣ የመሰረተ ልማት ስርቆት፣ የተቋሙ ሰራተኞች ስራ እንዳይሰሩ ማዋከብና የኬብል ስርቆትን የሚያጠቃልል መሆኑን ገልጸዋል። በሰባት ወራት ውስጥ ብቻ 163 የኃይልና መሰረተ ልማት ስርቆት ወንጀል መፈጸሙን የገለጸው ተቋሙ ከነዚህ መካከል 11 የወንጀል ጉዳዮች ውሳኔ ማግኘታቸውን አስታውቋል። በዚህም 13 ተከሳሾች ከሁለት ወር ቀላል እስራት እስከ 10 ዓመት ጽኑ እስራትና እስከ 50 ሺህ ብር የገንዘብ መቀጮ መቀጣታቸውን አክሎ ገልጿል። በኢትዮጵያ ዘመናዊ ግብይት ስርዓት በመተግበር ፈርቀዳጅ በመሆኑ የሚጠቀሰው የኢትዮጵያ ምርት ገበያ በዋና ስራ አስፈጻሚነት ሲመሩት የቆዩት አቶ ወንድማገኝ ነገራ ከኃላፊነታቸው ተነስተዋል። በምትካቸው አዲስ ዋና ስራ አስፈጻሚ ተሹሟል። ከምርት ገበያ የተገኘው መረጃ እንደሚያመለክተው አቶ ወንድማገኝ የስራ መልቀቂያ ደብዳቤ ባለፈው ሳምንት አቅርበው የተቋሙ የዳይሬክተሮች ቦርድ ጥያቄያቸውን ተቀብሎ አሰናብቷቸዋል። የአቶ ወንድማገኝ ከኃላፊነት መልቀቅን ተከትሎ ቦርዱ ተቋሙን በዋና ስራ አስፈጻሚነት እንዲመሩ አቶ መርጋ ባይሳን ሾሟል። አዲሱ ዋና ስራ አስፈጻሚ የምርት ገበያው በምክትል ስራ አስፈጻሚነት ሲያገለግሉ የቆዩ ናቸው። የምርት ገበያው መረጃ ጨምሮ እንደሚያመለክተው አዲሱ ዋና ስራ አስፈጻሚ የኢትዮጵያ ምርት ገበያ ከተቋቋመበት ጊዜ አንስቶ በተለያዩ የኃላፊነት ቦታዎች ላይ ሲያገለግሉ የቆዩ ናቸው። አቶ መርጋ የምርት ገበያው የድሬዳዋ ቅርንጫፍ ስራ አስፈጻሚ በመሆን ሲያገለግሉ እንደነበረም ተጠቅሷል። ዋና ስራ አስፈጻሚው በመዘዋወርም በባለሙያነትና በስራ አስኪያጅነት ማገልገላቸውን የሚጠቅሰው የምርት ገበያው መረጃ ባለፉት ሰባት ዓመታት ደግሞ የምርት ገበያው ምክትል ስራ አስፈጻሚ ሆነው አገልግለዋል። በሲቪል ማህበረሰብ ድርጅቶች ላይ ተጥሎ የነበረው እገዳ ተነሳ። የሲቪል ማህበረሰብ ድርጅቶች ባለስልጣን ሕግን ተላልፈው ተገኝተዋል በሚል በሲቪል ማህበረሰብ ድርጅቶች ላይ ጥሎት የነበረውን የእገዳ እርምጃ ማስጠንቀቂያ በመስጠት ከዛሬ ጀምሮ ማንሳቱን አስታውቋል። ባለስልጣኑ እገዳውን ያነሳው ከታገዱት ድርጅቶች ጋር ባደረገው ውይይት በተፈጠረው መግባባትና የኢትዮጵያ ሰብአዊ መብቶች ኮሚሽን ያቀረበውን ምክር ሀሳብ ከግምት ውስጥ በማስገባት እንደሆነ አስታውቋል። ባለስልጣን መስሪያ ቤቱ የዛሬ ውሳኔ ያስተላልፈው በታገዱት ሁሉም ድርጅቶች ላይ መሆኑን ሰኞ የካቲት 24 2017 ዓ ም ባወጣው ጋዜጣዊ መግለጫ አስታውቋል። ተቆርቋሪ መስሪያ ቤቱ ባለፈው መንፈቅ አመት ብቻ በሰባት ድርጅቶች ላይ የእግድ ውሳኔ ማስተላለፉን ባሳለፍነው ወር መጨረሻ በፓርላማ በተካሄደው የቋሚ ኮሚቴው ስብሰባ ላይ መግለጹ ይታወሳል። በዚህ ጊዜ ውስጥ ከታገዱት መካከል አራቱ የሰብአዊ መብት ተሟጋሾች ድርጅቶች ናቸው። ከተቋቋሙበት ዓላማ ውጪ ተንቀሳቅሰዋል በሚል ባለፈው ታህሳስ ወር አጋማሽ የታገዱት እነዚህ ድርጅቶች የኢትዮጵያ ሰብአዊ መብቶች ጉባኤ፣ የኢትዮጵያ ሰብአዊ መብቶች ተሟጋሽ ማዕከል፣ የመብቶችና ዴሞክራሲያዊ እድገት ማዕከልና የህግ ባለሙያዎች ለሰብአዊ መብቶች ናቸው። የአድማጭ ተመልካቾቻችን ከቶፕ ፊኒሽ ኔትወርክ ለእለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ